ለው ጠሁረት ቁሉቡኩም ቀልባችሁ ጣህራ ብትሆን ኖሮ ቁርአን ቀርታ ቀርታ አትጠግብም ነበር። ሌላ ወንጀል ባይገባባት ለው ቁርዓን የቀልብ መድኃኒት ነው፣ የቀልብ ምግብ ነው። በ ቁ ቀልብ ቁርአንን ካገኘች ምንቀርባት በሁሉ ነገር ይሳካላታል። የቀልብ መድኃኒቷ ቁርአን ነው። የቀልብ መበላሸት ነው ቁርዓንን እንዳንቀራ ችላንድንልሜ ያድርገን። በአይን የምናየው ወንጀል ቀልብን ያቆሻል። በጆሮ የምንሰማው ወንጀል ቀልብን ያቆሻል። ይህ ዓቅል ተፈኩር የሚያደርግበት ወንጀል ቀልብን ያቆሻል። ወቁል ልልሙእሚኒና የጉዱ ምን አብሳሩ ሴት አያቸው አጅነበይ ወዳው ስበን። ቀልባችንን ለማጽዳት ቀልባችንን ለማጠኋራት መልፋት አለብን። የሆነ ነገር ኦፕሬሽን ይደረጋል እኮ፣ ለምን ኦፕሬሽን የሚደረገው ለምንድን ነው? ውስጥ ያለው በሽታ ውስጥ ያለው ችግር ወጥቶ ሌላው ሰላም እንዲሆን ነው። አካል እኮ ይቆረጣል። ለምንድን ነው አካል የሚቆረጠው እንዳይበክል ሌላውን ነው፣ ወደ ሌላ እንዳይረማመድ ነው። ስለዚህ ቁርአን መድኃኒት ነው። ሐቂቃ መድኃኒቱ ቁርአን ነው። ሌላ መድኃኒት የለም። ፍቱን የሆነ ለልብ እሷኑ ለማከም የወረደ ቁርአን ነው። ሁሉም ዚክሮች በውስጡ የሚጠቃለሉበት ቁርአን ነው። ፈሊዳሊክ ልባችን እንዲድን ወደሱ እንድንመለስ ትክክለኛ መንገዳችን እንድናውቅ ወደ ቁርአን እንመለስ ነው።